ሰላም ጤና ስትልኝ የድሬ ቲዩብ ተከታታዮች፣ እንኳን ለአዲሱ ዓመት በሰላም አደረሰን እያልን ይህንን ዜና እነሆ እንላቸዋለን። ሞቷል ተብሎ የተቀበረው የቅሊንጦ እስረኛ ሸዋሮቢት ተገኘ ይለናል። ይህን ጽሑፍ ካሳ እያሌው እንዲህ አስቀምጦታል። ደጀኔ ደስታ ይባላል። በወንጀል ድርጊት ተጠርጥሮ ቅሊንጦ ከታሰረ ስድስት ወር አልፎታል። የቅሊንጦ እስር ቤት መቃጠሉን ተከትሎ ደብዛቸው ከጠፉ ታሳሪዎች መካከል ይህ ወጣት አንዱ ነው። ባለፈው ማክሰኞ ጳጉሜ አንድ ቀን ከሰዓት በኋላ ደግሞ ፖሊስ በእሳት ተቃጥሎ መሞቱን ገልጾ አስክሬኑን ኮልፌ ቀራኒዮ ካራቆሬ በሚገኘው የእስረኛ መኖሪያ አድራሻ አምጥቶት ለቤተሰቦቹ አስረከበ። በዚህ ምክንያት ወዳጅ ዘመድ በሀዘን ተጠራርቶ ሲላቀስ ቆየ። ሞቷል የተባለው ወጣት እስረኛ እናትና አባትም ከወራት በፊት አርባ ምንጭ ዘልቀው ስለነበር መርዶ ያሉበት ተነግሯቸው ለቀብር እንዲመጡ ተደረገ። ባለፈው ሐሙስም ሞቷል የተባለው እስረኛ ወጣት ደጀኔ ደስታ ስርዓተ ቀብር ካራ ቆሬ በሚገኘው መድኃኒያለም ቤተ ክርስቲያን ወዳጅና ዘመዶቹ በተገኙበት ተፈጸመ። ትናንት አመሻሽም ከማይታወቅ ሰው የሟቹ የአጎት ልጅ ወደ ሆነው ጌታና ሄና የተደወለው የስልክ ጥሪ ግን መላ ቤተሰቡን የሚያስደነግጥና የሚያሸብር ዜና የሚገልጽ ነበር። ደዋዩ ሞቷል ተብሎ የቀበሩት ቤተሰቦቻቸው በሕይወት እንዳለ አስረድቷቸው ሲያበቃ የሚገኘውም በሸዋሮቢት ማረሚያ ቤት እንደሆነ በመግለጽ ያልተጠበቀ ዜና ነገራቸው። ቤተሰቦቹ የሰሙትን ማመን ስላቃታቸው ደዋዩ ከልጃቸው እንዲያገናኛቸው ተማጸኑት። ይህ ደዋይ የፖሊስ ባልደረባ ስለነበር ከተኩል ደቂቃ ቆይታ በኋላም ሞቷል የተባለው ወጣት እዚያው እስር ቤት አግኝቶ በገዚያ ስልኩ እርማቸውን አውጥተው ሐዘን ከተቀመጡ ቤተሰቦቻቸው ጋር አገናኛቸው። በዚቹ ቅጽበትም በቤቱ ለአምስት ተከታታይ ቀናት ነግሶ የቆየውን ሐዘን ተለውጦ የደስታ ስሜት ተፈጠረ። ሞቷል የተባለው እስረኛ አባታቱ ደስታና እናት ወይዘሮ ብራንዶ ጌዞማ ዛሬ ማለዳ እዚያው ሸዋ ሮቢት ተጉዘው እና ልጃቸውን አግኝተው አይኑን ለማየት በቁ። ከዛም ቤተሰቦቹ ተመልሰው ወደ አዲስ አበባ መጥተው የተሰበሰቡ ዘመዶቻቸውን አብስረው ነገሩ። በዚህ አብቅቷል።